ዋው ብያለው። ሀይሚና ቡራ እንዲሁም ሄሉና ቢኒ ማለት ነው። እና እጅግ በጣም ነው የሚያምሩት። እንኳን አደራ ዛሬ እንግዲህ ሀይሚና ቡራ እንዲሁም ሄሉና ቢኒ ድምቅ ብለው መጥተዋል ማለት ነው። እነዚህ ልጆች ያሰሩበት የባህል ልብስ አንድ ነው አያስብልም? ተመሳሳይ ነው። የምር የምር ቃል የለኝም፣ እንዴት እንዳማረባቸው ማለት ነው እና እንኳን አደረሳችሁ ውድ የክርስትና እምነት ተከታዮች፣ የጨረቃም ቤተሰቦች ቤተሰቦች በመላው ዓለም የምትኖሩ የኦርቶዶክስ ተከታይ የሆናችሁ በሙሉ እንኳን ለተንሳኤ በዓል በሰላም በፍቅር አደረሳችሁ። አደረሰ መልካም በዓል እንደሚሆንላችሁ ባለተስፋ ነኝ። እንግዲህ ዛሬ በዓል ነው እግዚአብሔር ይመስገን ማለት ነው እና እንግዲህ ሀይሚና ወራ መጥተዋል። ድምቅ ሞቅ ብለው ማለት ነው። እንዲህ አሁን ነው የመጡት። እንዲሁም ደግሞ ሄሉና ቢኒም መጥተዋል ማለት ነው። አልተቻሉም፣ አልተቻሉም። ዋው! የምር እኔ ምን እንደምል አላውቅም። እንዴት ነው የቡታጅራ እየተበሮች፣ በፋሲካ በትንሳኤ ለሰርግ እየተዘጋጃችሁ ነው የሚመስለው፣ እና ሙሽራ መስለው ነው የመጡ። የምሬን ነው የምላችሁ። ሄሉና ቢኒም እጅግ በጣም ነው የሚያምሩት ሄሉ ሙሽራ መስላ ነው የመጣችው። ለሰርግ እየተዘጋጀች ነው ትመስለውና ኧረ ብለው ከዓይን ያውጣችሁ። የምር ከዓይን ያውጣችሁ። እንግዲህ ቅመምና ቡራዬ መተዋል ማለት ነው እና ትናንት የተሰጣቸው ልብስ በጣም ነው የሚያምረው። በጣም ሀይሚ ልኳ ነው ማለት ነው እና በራሳቸው መኪና እንግዲህ ደገፍ ብለው ከመኪናቸው ነው የእንትን ፎቶ የተነሱት። በጣም ነው የሚያምሩት እጅግ በጣም እንኳን ያደረሳችሁ ጨረቃዎች ማለት ነው። እና የምር ይሄን ነው የምንፈልገው በደስታ በፍቅር እንደዚህ በዓልን ስላሳለፉ እኛም ሰላማችን አግኝተን እኛም እንግዲህ በውጭ ዓለም የምትኖሩ በስራ የምታሳልፉ እንዲሁም ደግሞ በዓልን የምታከብሩ ትኖር ያላችሁ ሁሉም ሰው አንድ አይደለም፣ የሚሰራበት የስራ መስክ እና በየተለያየ ሁኔታ ነው። ብቻ ግን ደግሞ እግዚአብሔር ፈቅዶና ወዶ በሀገራችን ሆነን ከቤተሰብ ጎን ሆነን አብረን የምናከብርበት ቀን አይርቅም። ለዛም ቀን ሁላችሁንም ያብቃችሁ ያብቃን፣ ከቤተሰብ ጋር እንድናከብር ማለት ነው እና ትናንትና እንግዲህ አንድ ቪዲዮ ተሰርቶ ነበር በነ ሀብ ቤት እና እኔ እኔ የምሬን ነው የምላችሁ። በቃ እምቢ ጠብ ጠብ እስከሚል ነው የሰማሁት እና እንዴ ሀይሚን ለስንት ነው የሚያፋጥጧት በጥያቄ ማለት ነው እና ሀይሚ በቃ ትምህርት ቤት እየተማረች ነው ያለች ከትምህርት ቤት አሁንም ደግሞ ወደ ይቱም መጣች ማለት ነው እና ትምህርትም ያው እየተማረች ነው አሁን እና ስለ ሙያ አንድ ባንድ እየጠየቋት ነበር እና እኔ በቃ የምሬን ምላቸው አልቻልኩም ማለት ነው እና ስለጠላ ማለት ነው እንዲ ማለት ካልሰራች ላታቅ ትችላለች፣ ከሰራች ብቻ ነው የምታውቀው። እና ታውቃለች ደግሞ ቀስ በቀስ መልመድ አለባት ግድ ነው እና በነገራችን ላይ እስኪ ትንሽ ልበል ማለት ነው። ጠላ እንደየ አካባቢው ይለያያል የአሰራር ሁኔታ ማለት ነው እና ቡራ ትናንትና እኔ በቃ ፍንዲት ነው ያደረገኝ ማለት ነው እና በእኛ አካባቢ አይሁን፣ እኔ ባለሁበት አካባቢ ወደ ጎንደር አካባቢ ማለት ነው እና ሁለት አይነት የጠላ አሰራር ነው ያለው እውነት ለመናገር ለምሳሌ ጥሩ ጠላ ጥሩ ጠላ የሚባለው ቀይ ማለት ነው። ጥሩ ጠላ እና ደግሞ ኮረፊ የሚባል አለ። ኮረፌ ማለት ከገብስ ብቻ የሚሰራ ማለት ነው። አሁን ይሄ ደግሞ በአዲስ አበባ ብተሉ ኮረፌ ብትሉ ላይታወቅ ይችላል። እና ሀይሚ ትናንትና እንግዲህ ከገብስ ብቻ የሚሰራው መውደድ ነው የሚባል በአዲስ አበባ ብላ ነበረ። እና ደግሞ ትክክል ናተኝ፣ አዲስ አበባ እንደዛ ነው የሚባል ብዙዎቹም መልሰውታል። እና እነ ቡራ ደግሞ አላወቁትም መሰል፣ እና ኬኒቶ ነው ነው የሚባል ብሎ ቡራ በቃ በሳቅ ሀይሚ እኮ ትክክል ናት። እና ብቻ ግን ስሙ እየተምታተባት ነበረና ስለ ጠላ አሰራር ነው አስጠይቋት ነበረና እና ደግሞ ስለ ደሮ ምናምን ነገርና። ጠላ እንግዲህ ያው ሴትነት ግድ ነው፣ ባልትና ግድ ነው መማር ማለት ነው። ምንም ቢሆን ቀስ በቀስ መማር ሁሌም እንኳን ባንሰራ ግድ ነው መማር ማለት ነው። እና ጠላ እንግዲህ ጌሾና ብቅል አለ በእኩል መጠን ማለት ነው። ለሶስት ቀን ይመስላል። ለሶስት ቀን ጌሾና ብቅሉ ይቆያል ተጠንስሶ ማለት ነው። ጥንስስ ነው የሚባለው ታውቃላችሁ። ጀስት ገረፍ አድርጌ ነው ማለት ነው። እና ቡራን መንገድ ላይ ቢያገኘኝም ይጠይቀኛል ማለት ነው። እኔ ትናንትና በሳቅ ነው የሞትኩትና ከዛ እንትን ባብሽሎ የሚሰራ ጠላ አለ። እንዲሁም ደግሞ በእንቁሮ ማለት ነው። ፋሲልሽ እንቁሮ አታውቂም እያለ እንደው ድርቅ ሲያረጋት ነበር። እና ሀብትሽ ደግሞ ምንድና ያለው እንቁሮ እንደዚህ በብረምጣድ የሚገላበጠው እያለው ማለት ነው። እና እሷ ካላየች ሲሰሩ ግን እንዴት አላየችም? ሀይሚ ማለት ነው። ቤተሰብ ሲሰሩ ታይ ይሆናል። ያስባለው ግን አውቃለሁ ብላለች። አሰራሩን ብቻ ነው የማታውቀው። ስለዚህ የእህል አይነት ደግሞ ከበቆሎ ይሆናል፣ ከገብሱ ይሆናል፣ በቃ ከዳጉሳ ይሆናል። የዳጉሳ ጠላ ግን በጣም ኃይለኛ ነው፣ በጣም ማለት ነው። ሀይሚ ደግሞ ጠላ አጠጣም። እኔ ጠላ ቀምሻ ቃል እውነት ለመናገር ብዙ አልወድም፣ ግን በአመት በዓል እንደዚህ ሲመጣ ቤተሰብ ጋር በጣም ስለሚዘጋጅ ያኔ በስንት አንዴ ቀምሳለሁ ማለት ነው። እና በጣም ነው ያሳቀቺኝ። ብቻ ቀላል ነው ጠላም ቢሆን አሰራሩም እንደ ከታየ ቀላል ነው። የሚገባቱ የሚገቡት ግብአቶቹ ማለት ነው፣ እና ዋናው ደግሞ የደሮ ወጥ ነው። ትናንትና ኧረ ሀይሚ የምሬን ነው ብላችሁና ትናንትና ሀይሚ ስለ ደሮ ነበር የጠየቋት እና ግን እኮ ትክክል ናት። ለምሳሌ ከገብስ ብቻ የሚሰራው በአዲስ አበባ መውደድ ነው የሚባል ስትላቸው ጠላውን የሰራችው ልጅ ናት ወይ መውደድ የምትባል እያሉ ሲያስቋት ነበር። በጣም ያሳቀኝ ነገር ደግሞ ሀብተሽ ማለት ነው እና ሴትነት ካላወቅሽ ምንም ነገር ይህ ሁሉ ካላወቅሽ ታዲያ ቀይር ያለው ነገር እኔ አልቻልኩም። የምሬን ነው ምላቸው እና በሳቅን የሞትኩት ብቻ አሪፍ ጊዜ ነበር ትናንት። እንዴት ነው በጥያቄ ሲያፋጥባት ነበር። ስሙን ታቀዋለች እኮ ማለት አንድ ቀን ደግሞ ብታየው መስራት ትችላለች ማለት ነው። ቀላል ነው ባልትና እና ሀይንዬ ልመጅ ማለት ነው እና ቡራ እሺ፣ አጠጣጡን ማታቂም የጠጣላ እንዴት እንደሚጠጣ አታውቂም እያላት ነበር እና በሳቅ ነው የሞትኩት። ብቻ በጣም ነው የሚያምሩት። ሄሉና ቢኒ ደግሞ እንግዲህ ጨረቃ መስለው ሙሽራ መስለው መጥተዋል ማለት ነው። ሄልዋ ሁሌ እውነት ለመናገር በጣም በጣም ከሚባለው በላይ ሙሉ ደስታ ነው ያላት። በጣም ማለት ነው እኔ እንዴት ልበላችሁ፣ ከልባ ነው ደስተኛ የሆናችሁ እና ሁሌም ደስተኛ ሁኝ። የምር የሰው ልጅ አንዳንዴ ከልቡ የሚስቀውና እንዴት ነው በጥርስ ብቻ የሚስቀው ይለያል የሚባለው እውነት ነው። ለካ እንግዲህ በጣም ደስተኛ ናት ከቢኒ ጋ በጣም በጣም ከሚባለው በላይና እኛ ደስታሽን ነው የምንፈልገው። እንዲሁም ሆነች ስለመጣሽ ሁሌም ነው ቪዲዮን የምከታተላትና ማየት ማለት ነው እና በጣም ከሰውዬን ይጠብቃችሁላችሁ ማለት ነው። በጣም ነው የሚያምሩት፣ ሀይሚም፣ ቡራም፣ ቢኒም ሄሉም። ሄሉ ቆንጆ ናት በጣም ሲበዛው ማለት ነው። ሄሉ ዋው! ባለፈው ራሱ የእንቁጣጣሽ ቤቷ ላይ ሆና ቡና እያፈላች ያሳለፈችው እጅግ በጣም ነው የሚያምረው እና ጎበዝ ናት እና በቃ እኔ እንጃ፣ በጣም ምርጥና፣ አስታዋይ፣ ታታሪ ጎበዝ ናት ሄሉ ማለት ነው። እንግዲህ ዛሬ እንዲሁን አመታላችኋለች፣ እንኳን አደረሳችሁ እያለሁ ማለት ነው። እንግዲህ ሀይሚና ቡራ በሀይሚ ቤት ነው የመጡ። ቪዲዮ ይለቃሉ ማለት ነው። እንግዲህ አላቅም ቡራ ደሮ ገዝቼ ልስጣ ሲል ነው። ሳጠቃልለው እንግዲህ ሙያ ይለመዳል ማለት ነው። እና እንግዲህ ሀይሚና ቦራ በጣም አምሮባቸዋል። በሀይሚ ቤት ጠብቁ፣ እንዲሁም ሄሉና ቢኒን ደግሞ በሄሉ ቤት ጠብቁ ማለት ነው። እና እጅግ በጣም ነው የሚያምሩ በጣም ማለት ነው። ሙሽራ መስለው ነው የመጡ። እንግዲህም እንኳን አደረሳችሁ በድጋሚ እያልኩኝ መልካም